ኮምፓውንድ አፓርትመንታችን ሀያ ሺህ ካሬ ላይ ያረፈው በውስጡ ዘጠኝ ብሎክ አፓርትመንቶች እና ሁለት ሞሎች አሉ። ኮምፓውንድ አፓርትመንት ከመሆኑ አንጻር የጋራ መጠቀሚዎች ወይም ደግሞ አሚኒቲዎች አሉ። ሰባት መቶ ሀያ ካሬ ላይ ያረፈ ራሱን የቻለ የልጆች መጫወቻ ባስኬትቦል ኮርት፣ ግሪን ኤሪያ ፕላስ ደግሞ ሀያ ሺውን ካሬ ላይ ያረፈ የመሮጫ ትራክ አለ ስታንዳርድ የሆነ ፕላስ ደግሞ በብሎክ በሁለት ሞላችን መሀል ላይ መዋኛ ገንዳ አለ ስታንዳርድ የሆን። እዚህ ጋር ዘጠና አምስት በመቶ ያሉት አፓርትመንቶች በሁለት ወር ባልሞላ ጊዜ ውስጥ እናስረክባለን። በካሬ እየሸጠን ያለው መቶ አምስት ሺህ ነው። አምስት ብሎኮችን ነው ለሽያጭ ያወጣነው። ሁለቱ ደግሞ እንደሚታወቁ ሁለት ብሎኮችን በዘጠና አምስት በመቶ ያጠናቀቅን ነው ዲጂታል ካርታ የወጣላቸው ኦልሬዲ፣ በሁለት ወር ባልሞላ ጊዜ ውስጥ እነሱ እናስረክባቸው ነው። በአስር ፐርሰንት ቅድመ ክፍያ ከዘጠኝ መቶ ሰማንያ ሺህ ብር ቅድመ ክፍያ ጀምሮ ባለ አንድ መኝታ እስከ ባለ አራት መኝታ አለን። ዛሬም በድጋሚ ጊዮን ሆምስ ግቢ ውስጥ ተገኝተናል። የተገኘንበትን ምክንያት አዲስ ብሎክ ላውንች ማድረጋቸውን እንዲሁም ታላቅ ዲስካውንት ላይ መሆናቸውን ሰምተን ነው። እስኪ ወደ ውስጥ ገብተን ስለአከፋፈሉ፣ ስለዋጋዎቹ፣ ያሉት የካሬ አማራጭ፣ እንዲሁም ደግሞ ይዘው የመጡት አዲስ ብሎክ ላይ ምን አዲስ ነገር አለ የሚለውም በደንብ እናያለን። ተከታተሉ። እንግዲህ አዲስ ብሎክ ላውንች ማድረጋችሁን ከዛ በተጨማሪ ደግሞ ዲስካውንትን ይዛችሁ መንቃታችሁን ሰምተን ነው በድጋሚ እዚህ የተገኘ ነው። ራስህን በማስተዋወቅ የተወሰነ ስለ ድርጅቱ ለተመልካቾቻችን በመንገድ ያሉትን ነገሮች ዲቴይል እናወራለን። መልካም። ሺ እምራን እባላለሁ፣ የጊዮን ሆምስ የሽያጭ አማካሪ ነው። ድርጅታችን ጊዮን ሆምስ የጊዮን ጋዝ እና የጊዮን በረኪና እህት ኩባንያ ነው። ድርጅቱ ጊዮን እንደሚታወቀው ስምንት እህት ኩባንያዎች አሉ። ጊዮን በረኪና በሁላችንም ቤታችን ዙሪያ ውስጥ ያለ ነው። ዋነኝነት ደግሞ ምስራት ቤት ፋብሪካ ከልጅነታችን ጀምሮ የምናውቀው ይሆናል። በተጨማሪ ደግሞ ኢምፖርት ኤክስፖርት ፓኬጆች ላይ ትራንስፖርቶች ላይ ይሰራል ማለት ነው። አሁን ላይ በጊዮን ሆምስ ብለን ዘጠነኛ ወጥ ኩባንያ መጥተናል። እስኪ ሁኖም እየገነባ ያለው ሀያ ካሬ ካሬ ሊያረፈ ኮምፓንድ አፓርትመንቶች እየገነባን ያለ ነው ማለት ነው። እሺ፣ ስለዚህ አሁን እየገነባችሁት የሚገኘው ሀያ ካሬ ላይ ያረፈ ኮምፓንድ አፓርትመንት የስ ነው ማለት ነው ሎኬሽኑ የሚገኘው። መልካም። እሺ፣ እዲ እያስገነባ ያለው መሀል ቦለ ቦሎ ሰፈር ላይ ኮምፓንድ አፓርትመንት ነው። ኮምፓንድ አፓርትመንታችን ሀያ ካሬ ላይ ያረፈው በውስጡ ዘጠኝ ብሎክ አፓርትመንቶች ና ሁለት ሞሎች አሉ። ኮምፓንድ አፓርትመንት ከመሆኑ አንጻር የጋራ መጠቀኞች ወይም ደግሞ አሚኒቲዎች አሉ። ሰባት መቶ ሀያ ካሬ ላይ ያረፈ ራሱን የቻለ የልጆች መጫወቻ፣ ባስኬትቦል ኮርት፣ ግሪን ኤሪያ ፕላስ ደግሞ ሀያ ሺውን ካሬ ላይ ያረፈ የመሮጫ ትራክ አለ ስታንዳርድ የሆነ ፕላስ ደግሞ በብሎክ በሁለት ሞላችን መሀል ላይ መዋኛ ገንዳ እንዳለ ስታንዳርድ የሆነ ሌላ ደግሞ አሜኒቲዎች ያልጠቀስኳቸው የሚኖሩ ከርሰ ምድር ውሃ፣ ባክአፕ ጀነሬተር እንዲሁም ደግሞ ሀያ ሺ ካሬ ላይ ያረፈ ቤዝመንቶች አሉ። ኮኔክተር ቤዝመንቶች ማለት ነው። ኮምፓውንዳችን ሀያ ሺ ካሬ ላይ ሁለት መንገዶች ይኖሩ ነው። አንደኛው በወሎ ሰፈር ወንጌላዊት በኩል ነው። ሁለተኛ ደግሞ በያሬ እናንተ ሳይት በቅርብ ርቀት የሚገኙ ምን አይነት ተቋማት ይገኛሉ ስም ብትነግረን፣ መልካም። እሺ፣ በአካባቢያችን ምናልባት ከትምህርት ቤት አንፃር ስኩል ኦፍ አሜሪካ አለ፣ ፊውቸር ታሌንት አለ፣ ለአንድ ቦረው አለስተ ኢንተርናሽናል ላይ ስክሎች አሉ። አሁን ላይ ደግሞ መንግስት እያስገነባ ያለው አዲስ ሞሮ ፕሮጀክት አለ። ምናልባት ሰምታችት ከሆነ ጎተራ ፊት ለፊት ላይ ትልቅ ፕሮጀክት አላቸው ከኢንቨስትመንት ማንፃር፣ ከመኖሪያም ማንፃር አሪፍ ቪውም አለን። ሌላው ደግሞ ሃሌሉያ ሆስፒታል አለ በአቅራቢያችን። ሃይማኖት ተቋም ደግሞ የአሬ ቤተክርስቲያን እና እዚህ ወሎ ሰፈር ጋር እና ጎልጎሎስ አደባባይ ጋር መስጊዶች እናገኛለን ማለት ነው። እሺ፣ አሁን ደግሞ እስኪ ዲቴል ስለአሉት ብሎኮች የካሬ አማራጭ፣ ዋጋቸው፣ ቅድመ ክፍያ፣ መረከቢያ ጊዜያቸው ያንዳንዱን ከመጀመሪያው ብሎክ ጀምረ በደንብ ብትነግረን። መልካም ኮምፓውንዳችን ላይ ዘጠኝ ብሎክ አፓርትመንቶች ና ሁለት ሞሎች አሉ። ከዛ ውስጥ መሀል ላይ አምስት ብሎኮችን ነው ለሽያጭ ያወጣ ነው። ሁለቱ ደግሞ እንደሚታወቁ ሁለት ብሎኮችን ዘጠና በምስት በመቶ ያጠናቀቅን ነው ዲጂታል ካርታ የወጣላቸው ኦልሬዲ በሁለት ወር ባልሞላ ጊዜ ውስጥ ያስራክባቸው ነው። በሀያ ፐርሰንት መክፍያ ነው እየሸጥን ያለ ነው። ሦስተኛው ብሎካችን ደግሞ ሰማንያ በመቶ እየሸጥን ያለ ነው። 80 በመቶ ስትራክቸሩን ጨርሰን የውጭ ልስንና የቀለም ዙሪያ ላይ የደረስ ነው የሚታወቀው ደግሞ። ሶስተኛው ብሎካችን ደግሞ 80 በመቶ የተጠናቀቁ ኦልሬዲ ስትራክቸር እና ቻክ ዙሪያ ጨርሰን በ10 ፐርሰንት ቅድመ ክፍያ እየሸጥን ያለ ነው። በ10 ፐርሰንት ቅድመ ክፍያ ነው እየሸጥን ያለ ነው። ብሎክ ፎር ደግሞ አርባ መቶ የጠናቀቁ ኦልሬዲ ስድስተኛ ስላብ ላይ እየሞላ ነው ያለ ነው። በአሁን ላይ ደግሞ አዲስ ብሎካችን መልቀቃችን አብስሮ ፕሮሞሽን ፕራይሶች ወጥቶላቸዋል ውስጥ ለሚመጡ ደንበኞች በካሬ መቶ አምስት ሺ ለሴም በሴም ዲዛይን ናቸው። በሶስት አመት ባልሞላ ጊዜ ውስጥ የምናስረክባቸው አፓርትመንቶች አሉ ማለት ነው። አሁን የት ነው የምንገኘው? እሺ፣ መልካም። ዛሬ የምንገኘው ጊዮን ሆምስ እያስገነባቸው የሚገኘው መሀል ቦሌ ላይ ሀያ ሺ ካሬ ላይ ያረፈ ቅንጡ መኖሪያ መንደር ነው። ሰው በውስጡ እንደምታዩ ሁለት የተጠናቀቁ አፓርትመንቶች እና ግንባታ ላይ ያሉ አፓርትመንቶች ናቸው። በውስጡ ዘጠኝ አፓርትመንቶች እና ሁለት ሞሎች አሉ። በተጨማሪ ደግሞ ኮምፓውንድ ውስጥ አስፈላጊ የሚሆኑ አሚኒቲዎችን ይዞላችሁ መጥቷል። ኦኬ በጣም ደስ ይላል። ያው ኮምፓውንድ ሲሆን ይመስለኛል ትልቁ አድቫንቴጅ በውስጡ የሚገኙት አሚኒቲዎች ናቸው። እስኪ ምን ምን ያካትታል ከነዛ ውስጥ የተወሰኑትን ብትነግረን? መልካም በውስጡ የሚገኙት አሚኒቲዎች እንደሚታወቁ የሰባት መቶ ካሬ ላይ ያረፈ የልጆች መጫወቻ፣ የባስኬትቦል ኮት፣ ግሪን ኤሪያ፣ ስታንዳርድ የሆነ የመሮጫ ትራክ እና መዋኛ ገንዳዎች አሉት። በተጨማሪ ደግሞ ቤዝመንት ሀያ ሺ ካሬ ላይ ያረፈው ሙሉ ለሙሉ ኮኔክትድ የሆኑ ቤዝመንቶች አሉ። በተጨማሪ ደግሞ ከብሎክ ብሎካችን 30 ሜትር የሚሆኑ አስፓልቶች አሉ። አምስቱ ሜትሮች የማቆሚያ ኤሪያዎች ናቸው። ምናልባት እንግዳዎች ቤተሰብ ቢመጣ ግዴታ ቤዝመንት ውስጥ መግባት አይጠበቅባቸው፣ እዚጋ ፓርክ አድርገው ገብተው ተጠይቀው ተዝናንተው መመለስ ይችላሉ። በተጨማሪ ደግሞ ሁለት አስፋልቶች ይኖሩናል። ሁለት ወይ ነው አንደኛው ኢንትራንስ ሁለተኛው ደግሞ መውጫ ማለት ነው። ቅድም እንዳልኩሽ ሀያ ሺህ ካሬሆን ሁለት ሜንጌቶች አሉ። አንደኛው በወሎ ሰፈር ሳይድ ነው፣ አንደኛው ደግሞ በአያሬድ ቤተክርስቲያን በኩል ነው። በሁለት ሞሎች መሀል ላይ በሁለቱም ኢንትራንሶች መጠቀም ይቻላል። ፍሌክሰብል እንዲሆኑ ነው። ሜን ፕላናችን ኮምፓውንድ ስንገነባ ሁለት ሜን ጌት ያደረግንበት አንደኛው ሪዘን ሰው በፈለገው አክሰስ እንዲያገኝ ኤቭሪ ኢንተራንሶች ላይ ደግሞ ፍተሻዎች ይኖሩናል። ለፍተሻውም ለሴኪሪቲ አንፃር ቀለል እንዲለን ነው አድርገን የመጣ ነው። እዚ ጋር የምናያቸው ሁለቱ ብሎኮች ዘጠና በመቶ የጠናቀቁ ናቸው። ጂፕላስ ኢሌቨኖች ናቸው። ከላይ የምናገኘው ቤንት ሀውስ ናቸው ፕላስ ደግሞ ቴራስ አላቸው። ኦፕን ኪችን ያላቸው ኤኒ ፕሮግራም ቢኖራቸው በየብሎካቸው የራሳቸው ቴራሶች ስላላቸው አክሰስ እንዲያደርጉ አድርገን፣ በፍሎር አራት አባወራ ነው። ቀደም እንዳልኩሽ ሁለት ሊፍቶች አሉ፣ ሰፊ የሆነ ሎቢዎች አሉ። እየገባን ያለውን ነገር ዲስከስ ብናደርግ ደስ ይለኛል። አሁን የት ነው ማለት ነው የምንገኘው? አሁን የምንገኘው 95 በመቶ የጠናቀቁ አፓርትመንቶች አለን። ሁለቱ ብሎካችን አሁን የምናየው ሁለት ሊፍቶች ያሏቸው በፍሎር አራት አባወራ ጂ ፕላስ ኢሌቨኖቹ ማለት ነው። ሶ እዚህ ጋር የምናየው ሰብ የሆነ ሰባ ካሬ የሚሆን ሎቢዎች አሉን። ሁለት ሊፍቶቹ እዚህ ጋር የምናያቸው ናቸው። በየፍሎሩ ሁለት ሊፍቶች አሉን። በየቤቱ አንዳንድ ሊፍቶች ይጠቀማሉ ማለት ነው። እዚህኛው ላይ የምናየው ሁለት ካሬ አማራጮች ያሉት 168 እና 201 ካሬ ባለ ሁለት መኝታ እና ባለ ሶስት መኝታ ተጨማሪ የሰራተኛ ክፍል ሽንት ቤቷ ላውንደሪ ይዞ የመጣ ነው የሚሆነው። እዚህ ጋር የምናየው የአክሰሳቸው ነው። ቆጣሪ፣ የውሃ፣ ቬንቲሌሽን እንዲሁም ደግሞ ጋርቤጅ ሹተሮች ማለት ነው። አሁን 168ቱን ካሬ የሚሆና ከዛ ደግሞ ባለ ሶስቱን እናየዋለን። አሁን የምናየው ባለ ሁለት መኝታችን ባለ 168ቱ ካሬ ነው። እዚህ ጋር እንደገባ የምናገኘው ሰራተኛ ክፍል ሽንት ቤቷና ኪችን አለ ማለት ነው። እዛ ቀጣይ የምናገኘው ሳሎናችን ነው የሚሆነው። ሳሎናችን ሰፊ የሆነ ሰላሳ ካሬ ላይ ያረፈ ነው። ሰፊ ባልካኒዎች አሉት። እንደምታየው ለአቀማመጥም፣ ለየትኛውም አይነት ምቹ የሆኑ አቀማመጦች ነው ያሉ ፕላስ ደግሞ የላውንደሪ ኤሪያ አለን። ራሱን የቻለ ኦፕን ኪችንም ክሎዝድም ኪችን አማራጮች ነው ያሉ። አሁን እዚህ ጋር የምናየው የከስተመራችን የገዛ ከስተመራችን ነው የሚሆነው። ሶ ክሎዝድ ኪችን ነው የፈለገውና ከሱ ፊድባክ አንጻር ክሎዝድ ኪችን አድርገን ያስረከብነው ማለት ነው። ሶ እዚህ ጋር የምናየው የላውንደሪ ኤሪያችን አለ። እዚህ ጋር ራሱን የቻለ የላውንደሪንግ እና የእጅ መታጠቢያ ኤሪያዎች አሉ። ከዛ ፕላስ ደግሞ ፊትለፊት የምናገኘው ኮመን ባዝ ሩም ኤሪያችን ነው። እዚ ጋ የልጆች ክፍሎች አሉ አክሰስ የሚያገኙ ማለት ነው የኮመን ባዝ ሩሙ። ፕላስ ደግሞ እዚጋ የምናገኘው ማስተር ቤድሩማችን ነው። ሰፊ የሆነ ባልከኒ አላቸው። ራሱን የቻለ የክሎዜት ኤሪያ እና ኮመን ባዝሩም አለው ማለት ነው፣ ሰፊ ናቸው እዚህ ጋር የምታዩ ሰፊ የሆነ ኤሪያዎች ነው። ቪውም ደግሞ ከዚሁ ቅድም እንዳልኩሽ ፊት ለፊታችን የምናገኘው ኢሚግሬሽን እና አዲስ ትምሮ ፕሮጀክት ነው ማለት ነው። ሰው ከቪውም አንጻር ቆንጆ እይታ ያላቸው አፓርትመንቶቻችን ነው ማለት ነው። ይሄኛው ማለት ነው ሰው አሁን ወደ 201 ባለሶስት መኝታ ኒ እና ወደ ሌላኛው ብሎኮች እንሄዳለን። ሶ አሁን የምናየው ደግሞ ባለሶስት መኝታ 201 ካሬዎች ናቸው። ዲዛይናቸው ዘሴም ነው። እንደገባ የምናገኘው የሰራተኛ ክፍል ሽንት ቤቷና፣ ኪችን አለ። ሰፊ ኪችን ነው። ኦፕንም ክሎዝድም አድርገን ማስረከብ እንችላለን እንደ ደንበኛው ፍላጎት። እንደምናየው ሰፊ የሆነ ሳሎኖች አሉን በቂ የሆነ ኤሪያ ነው። እዚህ ተጨማሪ ሰፊ የሆነ ባልከኒ አለው። እዚኛው ላይ ለየት የሚያደርገው ምንድን ነው ቪዋቸው ወደ ኮምፓውንዳችን ነው። ፊትለፊታችን ቅድም እንዳልኩሽ ሰባት መቶ ካሬ ላይ ያረፈ የልጆች መጫወቻ ኤሪያ አለን ማለት ነው። ሶ ቪውም ሜል ወደዛ ነው የሚያየው ማለት ነው። በተጨማሪ ደግሞ ወደ ከተማ ወደ ቦሌ፣ ካሳንቺስ የመሳሰሉትን ቪዎች ከፍ ሲሉ የሚያዋቸው ይሆናል ማለት ነው። ወደ ማስተሩ ኒድ ነው እዚህ ጋር የምናየው ራሱን የቻለ ኤሪያ አለ፣ ጫማ መደርደሪያ፣ ክሎዜቶች። አንድ ነዋሪ ሲገባ ግዴታ ክፍሉ ገብቶ ያለው ማቴሪያሎች ማስቀመጥ አይጠበቅበትም። እዚህ ጋር ጫማውን አስቀምጦ ኮቶችን አስቀምጦ መግባት ይችላል ማለት ነው። ወደ ቤድሩሙ ማለት ነው። እዚህ ጋር የምናገኘው አንደኛው የልጆች ኤሪያዎች ነው ፕላስ ደግሞ እዚህ ጋር ቅድም እንዳልኩሽ በየቤታችን ላይ የራሱን የቻለ የላውንደሪ ሩም እና የእጃዊ መታጠቢያ ኤሪያዎች አሉ። ፕላስ ደግሞ ራሱን የቻለ ኮመንባዝ ሩም አለ ለልጆች ክፍሎች የሚጠቀሟቸው ማለት ነው። እዚህኛው አሁን አንደኛው ቤድሩም ነው የሚሆነው። እዚህ ጋር ደግሞ የምናገኘው ማስተር ቤድሩማችን ነው። ሰፊ የሆነ ኤሪያ አለ። ቅድም እንዳልኩሽ በየቤታችን ላይ ራሱን የቻለ የክሎዜት ኤሪያ እና ኮምን ባዙሞች አሉ ማለት ከቪውም አንጻር ደግሞ ቅድም እንዳልኩሽ እዚህ ጋር የምናየው ሰፊ የሆነ ባልኮኒ ኤሪያዎች አሉ ማለት ነው። ቪዋችን ወደ ከተማው ነው የሚሆነው። ፊት ለፊታችን ደግሞ የልጆች መጫወቻ ኤሪያ አለው። ኤቭሪዴ ተመሳሳይ ነገር ስለማየ ልጆች ሲጫወቱ ከሴኪሪቲ አንጻር ልጆቹን ለቀው እዚህ ጋር ቁጭ ብሎ መከታተል የሚችሉበት አማራጮች አሉ ማለት ነው። እዚህ ላይ አሁን እኛ በቅድመ ክፍያ በ30 ፐርሰንት ቅድመ ክፍያ ነው እየጠየቅን ያለ ነው። ቀሪውን በአንድ ዓመት ዲጂታል ካርታ የወጣላቸው ናቸው። ኦልሬዲ በሁለት ወር አልሞላ ጊዜ ውስጥ ነው ለማስረከብ እየሰራን ያለ ነው። ኦልሬዲ በሰሚ ፊኒሽ ነው እየሸጥን ያለ ነው። ከዚህም አንጻር ሰላሳ ፐርሰንቱን ከፍ አድርጎ ደግሞ ለሚከፍል ደግሞ ዲስካውንቶች አሉ። አሁን ወደ ቀጣዩ ብሎካችን እንሂድና ፕሮግረስ ላይ ያሉ አፓርትመንቶቻችን እዚኛው ላይ ምንድነው በየፍሎር አራት አባወራ ነው። ሁለት የካሬ አማራጮች ነው ያሉ 168 ካሬ እና የ201 ካሬ ባለ ሁለት መኝታና ባለ ሶስት መኝታ አጀስትመንት በፓርቲሽንም ማስተካከል የሚችሉ ቤቶች ናቸው። ኔክስት ብሎክ ላይ ኒድ እና ያለውን ነገር ዲስከስ እናርግ። እሺ፣ በጣም ደስ የሚል ቆይታ ነበረ እና እዚህ ብሎክ ላይ ቤቶቹ በጣም የወደድኩት የተፈጥሮ ብርሃን በደንብ አላቸው። እስኪ ኔክስቱ ደግሞ አሳየና ያሉትን ነገሮች፣ መልካም። እሺ የት ነው የምንገኘው ማለት ነው? አሁን የምንገኘው ሶስተኛ ብሎካችን ነው። ሰማንያ በመቶ የጠናቀቁት ሜሊ ቅድም እንዳለው እዚህ ጋር የምናገኘው የዘጠና አምስት በመቶ የጠናቀቁት በራሱ አቅም ገንብቶ ለሽያጭ ያወጣ ነው ብሎካችን ነው። እዚህ ጋር የምናየው በፍሎር አራት አባወራ ነው ትልልቅ ካሪያ አማራጮች ነው ያለው። እሺ እዚህኛው ላይ ስለዚህ ካሪያ ምሰርጋችሁ ነው ማለት ነው የመጣችሁት። ምን ያህል ምን ያህል ካሪያ አማራጭ አለ? መልካም እሺ። አሁን እዚህ ላይ ከቅድም እንዳልኩሽ ከደንበኞች አስተያየት ተቀብለን ከ94 ካሬ እስከ 216 ካሬ ከባለ አንድ መኝታ እስከ ባለ አራት መኝታ አማራጮች ነው ይዘን የመጣ ነው። ሜንሊ ምንድን ነው መሀል ከተማ ላይ ለኢንቨስትመንትም ለመኖሪያ አሪፍ ሎኬሽን ላይ ያለው ነው። ከዚህ በፊት ቅድም እንዳልኩሽ ሎኬሽን ወሎ ሰፈር ነው። ኮምፓውንድ አፓርትመንት ነው። ሶ ሜይንሊ ለኢንቨስትመንት ለሚፈልግ ከስተመሮቻችን ባለአንድ አማራጮች አማራጮች ይዘን መተናል። ሶ እዚህ ጋር የምናየው ሰማንያ በመቶ የጠናቀቁ ናቸው። ጂ ፕላስ ፊፍቲን ናቸው። ቅድም እንዳልኩት ኤቭሪ ብሎካችን ላይ ከላይ ፔንት ሃውስ ናቸው፣ ፕላስ ደግሞ ኦፕን የሆነ ቴራስ ያላቸው ከኦፕን ኪችን ጋር ይዘናቸው ነው የመጣ ነው። እዚህ ጋር ከ94 ካሬ እስከ 216 ካሬ ምንድን ነው፣ እዚህ ላይ ምንድን ነው ለየት የሚያደርገው፣ ቪላ ስታንዳርድ የሆኑ አፓርትመንቶች ነው የመጣ ነው። ባለ አራት መኝታው ራሱን የቻለ የሰራተኛ ክፍል፣ ክሎዝድ ኪችን ፕላስ ደግሞ የሽንት ቤቷ ሜድስሩሙ አለ። ሁለት ዶሮች ነው የሚኖሩት። አንደኛው ዶር ወደ ሊቪንግ ሩሙ የልጆች መጠኛው ማስተሩ ኦፕን ኪችኖች ይዞ ነው የመጣው። ዘሰከንድ ዶር ደግሞ የምናገኘው የሰራተኛ ክፍል፣ ሽንት ቤቷ፣ ክሎዝድ ኪችን ሚን ምንድን ነው ያኛው ሪዝን ፕሮግራም ቢኖር ወደ ውጭ መውጣት ቢቻል እራሷን አክሰስ እንድታደረግ አንዱን ዶር ሎክ አድርገው እዛው ሁሉ ነገር ምግብ ያለውን አክሰስ ማድረግ እንድትችል አድርገን ያመጣ ነው ማለት ኦኬ። ስለዚህ ባለ አራት መኝታ ለየት ያለ ዲዛይን፣ ሁለት በር ነው ያለው። እዛ የሚኖሩ ሰዎች የተለያየ ቦታ መሄድ ቢኖርባቸው አንዱን በር ዘግተው፣ ማለትም የመኝታ ቤት እና የሳሎኑ ሰራተኛ ክፍል ተመላላሽም ካላቸው ያንን አክሰስ እያደረገች መጠቀም ትችላለች ማለት ነው። እንዳልኩሽ በጣም ደስ የሚል ዲዛይን ነው። ዲዛይናችን አሪፍ ዲዛይን የምንላቸው ሜይንሊ ቆንጆ ዲዛይን የምንለው ባለአራት መኝታችን ነው። ሶ አሁን ላይ የምናየው በፍሎር ሁለት ሊፍቶች አሉ። ቤዝመንቶቹ ሙሉ ለሙሉ ኮኔክትድ ናቸው። ቅድም እንዳልኩት ሀያ ሺህ ካሬ የሚሆን የምሮጫ አለ። ሶ ምንድነው ለየት ደግሞ የሚያደርገን ከብሎክ ብሎካችን ወደ ስምንት ሜትር የሚሆን ኦፕን ኤሪያዎች አሉ ለቬንትሌሽንም ለቪውም ለፀሐይ ብርሃንም እንዲገባላቸው አድርገን ነው እየሰራ ነው ያለ። ነው ኤቭሪ ብሎካችን ላይ ስምንት ስምንት ሜትሮች ኤሪያዎች አሉ፣ ማለ ክፍት ኤሪያዎች። እሺ፣ ስለዚህ ቀጣይ ነው የምናየው ማለት ነው። ቀጣይ የምናየው ደግሞ እዛ ጋር የምታየው አራተኛ ብሎካችን ነው። ዘ ሴም ዲዛይን ነው እየገነባን ያለ ነው። ሶ እነዚህ ብሎኮች ከአንድ አመት ከአንድ ወር በፊት ነው እየገነባን የነበረው። እንደምታዩት ኦልሬዲ ስትራክቸራችን ጨርሰን ቻክ ጨርሰን የውጭ ልስንና የቀለም ዙሪያ ላይ ደርሰናል። በዚህ ስታንዳርድ ዘሴም ዲዛይን አራተኛው ብሎክ ለሽያጭ ያወጣ ናቸው። ዘሴም ናቸው እነዚህ የምታያቸው። አራተኛው ብሎካችን ከአራት ወር ባልሞላ ጊዜ ውስጥ ነው ለሽያጭ ያወጣ ነው። እንደምታዩት ቤዝመንቶችን ጨርሰን አምስተኛ ስላብ ላይ ደርሰን በሁለት ወር፣ በሶስት ወር ባልሞላ ጊዜ ውስጥ ነው እዚህ ፕሮግረስ ላይ የደረስነው። ዘሴም ካሬ አማራጮች አሉ ከባለ አንድ መኝታ 94 ካሬ ባለ ሁለት መኝታ 144 እና 145 ካሬ አለ። ባለ ሶስት መኝታ ደግሞ 150 ካሬ አለ። ቅድም እንዳልኩሽ ደግሞ ባለ አራቱ 214 እና 216 ካሬ አማራጮች አሉ። ቢላ ስታንዳርድ ማለት ነው። ኦኬ፣ ለፍጥነታቸው እኛም ምስክር ነን። በየጊዜው በበጣም ሰዓት የሚገርም ፕሮግረስ ነው እያየን ያለ ነው። እኛም ምስክር ነኝ። ከዛ በተጨማሪ ደግሞ አሁን ዋነኛ የመጣንበት አዲስ ብሎክ ላውንች ማድረጋችሁንም ሰምተናል። ስለ እሱስ እስኪ ምን የምትለን ነገር አለ? መልካም፣ አሁን እዚህ ጋር የወጣ ነው። ከአራተኛው ብሎካችን ጎን ቅድም እንዳልኩሽ ሀያ ሺው ካሬው ላይ ዘጠኝ ብሎክ አፓርትመንቶች እና ሁለት ሞሎች አሉ። እዚህ ሳይድ የምናገኛቸው አምስት ብሎኮች ናቸው። አምስቱን ብሎክ ነው ለሽያጭ ያወጣ ነው ስፔሻል የሆኑ ቪው ያላቸው ተመራጭም ለኢንቨስትመንትም ለመኖሪያም አሪፍ እይታ ያላቸው ብሎካችንን ለሽያጭ አወጣ ነው። ሶ አሁን ከምናየው ከአራተኛው ብሎክ ቀጥሎ ብሎክ ፋይቭ አለ። ከዛ ቀጥሎ የምናገኘው ሁለት ሞሎችና ኢንዘሚድል ደግሞ የመዋኛ ገንዳችን አለ። ኤቭሪ አንግሉ ላይ የጠዋት ፀሐይም የከሳትም ፀሐይ እንዲያገኛቸው ቢዋቸው ስኮፕ ዚ እንዲታይ ያርገል ነው። ቪዎችንም ምንድነው ተመራጭ የሚያደርገው ያኛው ብሎክ ፋይፍ ላይ ተመራጭ የሚያደርገው ቪዩ ስዊሚንግ ሪያችን እና ወደ ከተማው የሚያይ ነው የሚሆነው ማለት ነው። እሺ፣ ስለዚህ በምን ያክል ጊዜ ይረከባሉ ማለት ነው? ሶስቱ ብሎኮች እዚ ጋ 95 በመቶ ያሉት አፓርትመንቶች ሁለት ወር ባልሞላ ጊዜ ውስጥ እናስረክባለን። እዚ ጋ የምናያቸው ሶስተኛው ብሎካችን ደግሞ አንድ አመት ባልሞላ ጊዜ ውስጥ እናስረክባለን ማለት ነው። ብሎክ ፎራችን ደግሞ በዚህኛው ስቴፕ ኦረዲ እዚህ ላይ ያለ ነው ሁለት ዓመት እናስረክባለን ማለት ነው። ኤቭሪ ስድስት ወር እንትኖች ያሉ ብሎክ ፋይፋችን ደግሞ፣ አዲሱ ብሎክ ደግሞ በሁለት ዓመት ባልተኩል ባልሞላ ጊዜ ውስጥ እናስረክባለን ማለት ነው። ኦኬ በጣም ደስ ይላል። ይህንን ሶስተኛው ብሎክ ለመገንባት ምን ያህል ጊዜ ነው ጨረሰባችሁ? እዚህ ደረጃ ላይ ለማድረስ ፕሮግረሳችን አንድ ዓመት ከአንድ ወር እንሰደብን። ከዚህ በኋላ ደግሞ ዘጠኝ ወር እስከ አንድ ዓመት ባልሞላ ጊዜ ውስጥ እናስረክባለን ማለት ነው። ኦኬ እንደማየው ከሆነ ኦልሞስት የስኬለተን ስራ ጨርሳችኋል አደለ? እዚህኛው ጋር እንደምታየው ኦልሬዲ የስኬለተን ስራ ጨርሰናል። የውስጥ ፓርቲሽን እና ቻክ ስራዎችን ጨርሰናል። ኤቭሪ እኛ ሜንሊ ስንገነባ ስትራክቸር ብቻ ሳይሆን ስቴፕ ባይ ስቴፕ ሳይሆን ስላብ ስንሞላ ከታች ደግሞ ፓርቲሽን እየሰራን ነው የምንሄደው። ሶ እዚህ ጋር አሁን ኦረዲ ስትራክቸሩን ጨርሰናል። የውጭ ልስንና የቀለም ስራዎችን የቀሩን ሜንሊ፣ ደግሞ እዛ ጋር የምታየው ደግሞ ብሎክ ፎራችን አምስተኛ ስላብ ላይ ደርሰናል ማለት ነው። እሺ አሁን ላይ እንዴት ነው በካሪ ያላችሁ ዋጋስ ምን ይመስላሉ? መልካም እሺ አዲሱን ብሎክ መልቀቃችን አበስሮ የፕሮሞሽን አስጀምሮ ፕራይሶች ወጥቶላቸዋል። ሰው በካሬ እየሸጠን ያለ ነው፣ 105 ሺህ ነው። በ10 ፐርሰንት ቅድመ ክፍያ ከ980 ሺህ ብር ቅድመ ክፍያ ጀምሮ ባለ አንድ መኝታ እስከ ባለ አራት መኝታ አለ። ባለ አንድ መኝታ 94 ካሬ፣ ባለ ሁለት መኝታ ደግሞ 144 እና 145 ካሬ አሉ። ባለሶስት መኝታ ደግሞ መቶ ሀምሳ ካሬ ባለአራት ደግሞ አሁን ነዚ የቪላ ስታንዳርድ የሆኑ አፓርትመንቶቻችን 214 እና 216 ካሬ አማራጮች አሉ ማለት ነው በጣም ደስ ይላል ከዛ በተጨማሪ ዲስካውንትም እንዳለው ሰምተን ነበረ ያሉት ዲስካውንቶችስ ምን ይመስላሉ? መልካም ነው። በመቶ አስራ አምስት ነው እየሸጥን ያለ ነው። በ10 ፐርሰንት ከፍ አድርጎ ለሚከፍሉ ደንበኞቻችን ደግሞ እስከ 10 ፐርሰንት የሚሞላ ዲስካውንቶች እየሸጥን እንገኛለን። ከእስካሁኑ ብሎካችሁ አምስተኛ ማለትም አሁን ላንች ያደረጋችሁት ምን ይለየዋል? መልካም አምስተኛው ብሎካችን እስካሁን ተፈላጊ የሆነ ብሎካችን ነበር። እንዳልጎች ከአምስተኛው ብሎክ ቀጥሎ ሁለት ሞሎች እና ስታንዳርድ የሆነ የመዋኛ ገንዳ አለው። ከዚሁም አንጻር ተመራጭ ናቸው። ሚንሊ ወደ ሱሚንግ ሪ ነው ፎከስ አድርጎ ቪዩ እና ተጨማሪ ደግሞ ከተማው ነው ቪዋቸው የሚያየው ማለት ነው። በዚህ አመት ደግሞ በኢትዮ ሪል ስቴት አዋርድ ላይ በቤቶች ዲዛይን ላይ አዋርዱን አሸንፈናል ማለት ነው። በጣም ደስ ይላል። ኮንግራ ን እሺ ስለዚህ አሁን ያልከን ዲስካውንት ምን ያህል ጊዜ ይቆያል? ከዛ በተጨማሪ ደግሞ እንግዲህ ይህንን ቪዲዮ የሚመለከቱ ቤት ፈላጊዎች በምን ኮንታክት ማድረግ ይችላሉ? እናንተን እንዴት ማግኘት ይችላሉ? የወጣው ዲስካውንት ለተወሰነ ጊዜ ነው። ሰው ፈጥነው ይደውሉ፣ ይሄ እድል እንዳያመልጡ። ይሄን ሶሻል ሚዲያ በታች ባለው ስልክ ቁጥር ላይ መደወል ይችላሉ። ስለመጣችሁ እናመሰግናለን። እኛም እናመሰግናለን።